በእንስሳት ላይ የሚደርሰውን ጉዳት ለመቀነስ የሚያስችል የእንስሳት ኢንሹራንስ ተግባራዊ መደረጉን ግብርና ሚኒስቴር አስታወቀም። ሚኒስቴር መስሪያ ቤቱ በአምስት ክልሎች ተግባራዊ የሚደረገውን የእንስሳ ኢንሹራንስ አተገባበር አስመልክቶ ለመገናኛ ብዙኃን መግለጫ ሰጥቷል። ቴዎድሮስ ደሴ የግብርና ሚኒስቴር እንስሳት ላይ የሚደርሱ ሰው ሰራሽና ተፈጥሯዊ አደጋዎችን ለመቀነስ የሚያስችል ስራዎችን እየሰራ እንደሚገኝ ገልጿል። በሚኒስቴር መስሪያ ቤቱ የእንስሳት አደጋ ስጋት ቅነሳና የአርብቶ አደሩ አካታች ሴት ሰንሰለት ተጠሪ ጀማላሌ በአርብቶና ከፊል አርብቶ አደሮች እንስሳት ላይ የሚደርሰውን አደጋ ለመቀነስ የሚያስችል የእንስሳት ኢንሹራንስ ተግባራዊ መደረጉን ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥተዋል። እንስሳት ኢንሹራንስ ምንድን ነው? ከብቱ ከሞተ በኋላ የመክፈል ጉዳይ አይደለም። መሬት ላይ ሳሩ የሳር መጠኑ መሬት ላስተሳሳ እና እንስሳቶቹ ወደ ጉዳት ከመግባታቸው በፊት ችግር አለ ተብሎ ታውጆ በዛ ችግር መሰረት ገንዘብ ይሰጣል ኢንሹራንስ ከገቡ በዛ ገንዘብ ኖርማሊ ማድረግ የሚችሉትና የሚገባው ነገር ቢኖር የእንስሳትን ግጦሽ መድኃኒት ውሃ ራሽን ማድረግ ነው ለእንስሳቶቹ። ስለዚህ እንዳይሞቱ የመከላከል ጉዳይ ነው፣ ከሞቱ በኋላ የመክፈል ጉዳይ እንስሳት እንዳይሞቱ የመከላከል ጉዳይ ነው። የእንስሳት ኢንሹራንሱ በአምስት ክልሎች ተግባራዊ የሚደረግ ሲሆን ለዚህም 115 ሚሊዮን የአሜሪካ ዶላር ተመድቦ ወደ ስራ መገባቱን አቶ ጀማል አንስተዋል። ይሄ ፕሮጀክት እየሰራ ያለው በአርብቶ አደሮ አካባቢ ነው በአምስቱ ክልሎች፣ አምስቱ ክልሎች አፋር፣ ሱማሌ፣ የአርብቶ አደሮ አካባቢ ኦሮሚያ፣ ደቡብ ደቡብ ምዕራብ ኢትዮጵያ። ፕሮጀክቱ የ115 ሚሊዮን ዶላር ፕሮጀክት ነው። ይሄ ፕሮጀክት ከመጣ ሶስተኛ አመቱ ነው። ሁለት አመት ነው የሰራ ነው። ወደ 166 ሺህ ያህል አርብቶ አደሮችን አድሬስ ማድረግ ይችላናል። እንደ አቶ ጀማል ገለጻ ይህ የእንስሳት ኢንሹራንስ ሁለት ዋና ዓላማዎች አሉት። አንዱ ምክንያት ባንክን መጠቀም መቻል፣ ኮፕ አፕ ሜካኒዝም አንዱ ኢንሹራንስ ብቻ ሳይሆን ከኢንሹራንስም የዘለለ አደጋ ሊመጣ ይችላል ተብሎ የሚታሰብ ከሆነ እንስሳቶቻቸውን ሽጠው ገንዘብ ባንክ ማስቀመጥ እንዲችሉ ሴቪንግን ለማስተማር እንስሳቶቻቸውን በባንክ ማስቀመጥ እንደማለት፣ ጥሩ ጊዜ ደግሞ ገንዘባቸውን አውጥተው ይገዛሉ እንደማለት ነው። ሁለተኛው ደግሞ ድርቅ በሚታወጅበት ጊዜ ድርቅ ነው ብሎ እንስሳቶቹ ሊያልቁ ተብሎ በሚታወጅበት ጊዜ የሚከፈላቸው ፔአውት በአንድ ወር ጊዜ ውስጥ ሊደርሳቸው ይገባል። በዛች ገንዘብ ሳር እንዲገዛ እንዲችል በዛ ገንዘብ ውሃ እንዲገዛ በዛች ገንዘብ ሜዲሲን እንዲገዛ ነው። ስለዚህ ገንዘቡ እንደገባለት ሄዶ ሄዶ መውሰድ አይችልም። ልክ ድርቁ እስከሚታወጅ ድረስ ገንዘቡ በባንክ ውስጥ ባለፉት አመታት በድርቅ ለተጎዱ አርብቶ አደሮች ሰባ 76 ሚሊዮን ብር መከፈሉም ተጠቁሟል።